በሚሊኒየም አዳራሽ ከፍተኛ የመንግስት ስራ ኃላፊዎች በተገኙበት ደግሞ እንዲሁ የሽኝት ስነ ስርዓት ይደረጋል። በስፍራው የሚገኙ ባለረባችን አንዱ ዓለም ነው። አንዱ ዓለም በሚሊኒየም አዳራሽ አሁን ላይ የሚጠበቁ ሁነቶች ምን እንደሆኑ መረጃዎች ሊነግረን በቀጥታ መስመራችን ላይ አግኝተነዋል። አንዱ ዓለም፣ አንተ ባለህበት በሚሊኒየም አዳራሽ በዚህ ሰዓት ምን እየተደረገ ነው እስቲ አመሰግናለሁ፣ ኃይለ ኢየሱስ። እንግዲህ የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የአስክሬን ሽኝት ፕሮግራም ከደቂቃዎች በኋላ በዚህ በሚሊኒየም አዳራሽ የሚከናወን ይሆናል። እንግዲህ ከማለዱ አንስቶ ከመኖሪያ ቤታቸው ጀምሮ የተለያዩ መርሃ ግብሮች እስከ በኒ መስጂድ ድረስ ሲከናወኑ እንደነበር ይታወቃል። እንግዲህ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከዚህ ቀደም የኢትዮጵያ እስልምና ተወካዮች ምክር ቤትን በፕሬዝዳንትነት መርተዋል። ከዛም ባለፈ በተለያዩ ሀገራዊ የሰላም የእርቅ ጉባኤዎች ላይ ያላቸው ሚና የሚታወቅ ነው። በተለይ ደግሞ በሙስሊሙ ማህበረሰብ ዘንድ ያላቸው ከብሬታ እንዲሁም በሙስሊሙ የእስልምና እምነት የጠቅላይ ምክር ቤቱ ከምስረታው ጀምሮ የተለያዩ አስተዋጽኦዎችን ያበረከቱ ናቸው። እንዲሁም በሀገር አቀፍ ደረጃ ደግሞ በሰላምና በአንድነት ሰባኪነታቸው የሚታወቁ ናቸው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ እንግዲህ በትል በተገኙባቸው መድረኮች ሁሉ ሰዎች ከሁሉም ነገር ሰውነት ይቀድማል በሚለው መርሃቸው ይታወቃሉ። እንዲሁም ደግሞ የተለያዩ ግጭቶች ሲኖሩ፣ አለመግባባቶች ሲኖሩ በእርቅ ለመፍታት ቀዳሚ ሆነው የሚገኙ ታላቅ ሰው ናቸው። እንግዲህ እሳቸው በህልፈታቸው ትላንት ሲሰማ በርካታ ከህዝበ ሙስሊም እንዲሁም ደግሞ አጠቃላይ የኢትዮጵያውያን ዜጎች ሐዘናቸውን ሲገልጹ እየተመለከትን ነበር። እዚህም እንግዲህ አሁን የምንገኝበት የሚሊየም አዳራሽ ከጥቂት ደቂቃዎች በኋላ የአስክሬን ሽኝት መርሃ ግብራቸውን የሚከናወን ነው የሚሆነው። እንግዲህ በዚህም የተለያዩ የመንግስት ከፍተኛ የስራ ኃላፊዎች፣ የሃይማኖት ተቋማት መሪዎች፣ እንዲሁም ኡለማዎችን ጨምሮ የተለያዩ የእምነቱ ተከታዮች ይገኛሉ ተብሎ ይጠበቃል። እንግዲህ በዚህ የሚኖረው የተለያዩ መርሃ ግብሮች ይከናወናሉ። እንግዲህ ከአሁን ሰዓትም ጀምሮ የተለያዩ የእምነቱ ተቋም የሙስሊም እምነት ተከታዮች የተለያዩ የዚህ እንግጥር የተደረገላቸው እንግዶች ወደዚህ ወደ ሚሊኒየም አዳራሽ እየገቡ ቦታ ቦታቸውን እየያዙ ነው የሚገኙት። እንግዲህ እዚህ ያለው ቅድመ ዝግጅት ተጠናቆ እንግዲህ አሁን በምንገኝ እንደምትመለከቱትም ከጀርባዬም እንደምታዩት የተለያዩ የአስክሬን አሽኛ ስነ ስርዓቱን ለመታደም የተለያዩ እንግዶች እየገቡ ነው የሚገኙት። እዚህ በሚኖረው መርሃ ግብር እንግዲህ የተለያዩ ክንውኖች ይኖራሉ፣ የመልእክቶች ይተላለፋሉ፣ እንዲሁም ደግሞ እሳቸው የተመለከቱ የተለያዩ የመንግስት ኃላፊዎች የሚያስተላልፏቸው መልእክቶች እንዲሁም ደግሞ የሃይማኖት ተቋማት መሪዎችም እንዲሁ ደግሞ መልእክታቸውን የሚያስተላልፉ ይጠበቃል፣ ማለት ነው። የተለያዩ መርሃግብሮች በዚህ ይከናወናሉ። እንግዲህ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን በሚመጥን መልኩ የተዘጋጀው የዚህ የአስክሬን አሸኛኘት ስነስርዓት በዚህ በሚሊኒየም አዳራሽ ከ8 ሰዓት ጀምሮ እንደሚከናወን ነው የሚጠበቀው። እኛም እዚህ ተገኝተን ያለውን ሁኔታ እየተከታተል እንገኛለን። እንግዲህ ያለ አሁን ያለኝ መረጃ ይህንን ይመስላል። ኃይለ ኢየሱስ ወደ አንተ እንመለስ። አንዱ ዓለም ተስፋዬ ከሚሊኒየም አዳራሽ ላደረስከን ዘገባ አመሰግናለሁ።